ጥሩ አይደለም፣ ጥሩ አይደለም። እና እኔ እንዴ ይሄንን አስተያየት ወደ እናንተ ያመጣው አንቺ ግን ምን ነው? ኢንሻአላ ቀጣይ ቀጣይ ማለት ነው፣ አጣርቸው ምናምን በሰፊው መጣበታለሁኝ። ይሄንን ስለዚህ ኮሜንት ማለት ነው አጣራለሁ። የውስጥ ነገር ካለ አጣራለሁ። እንግዲህ አንዳንዶች አጣሬ ምናምን እያላችሁ ነው እና እያጠራጠራችሁ ነው፣ እያጠራጠራችሁ ነው እና በተደጋጋሚ በምለቀው ቪዲዮ ማለት ነው ማሻአላህ አድናቂ ኮና ደግሞ ተወደኝ ያለች ያው እየቀናች ነው እንጂ በጣም ነው የምትወደኝ። ለምን ካላችሁ ቪዲዮ ሲበስል ቪዲዮ ቀድማ ኮሜንት የምትጽፋው እሷ ናት። አያችሁ ብትወደኝ እኔ ወድ እኔ አድናቂ እንደንቼ አይነቱን ያዛልኝ እና እና ተመልካቾቼ ቪዲዮ ስለቀ መጀመሪያ እሷ ናት ኮሚቴም፣ ኮሚቴ ስም ኮሚንት ነው መጀመሪያ የሚወርድልኝ ማለት ነው። ያ ማለት ስለምትወደኝ ያው በደንብ እየተከታተለችኝ፣ ግን ውስጧ የሆነ ምቀኝነት ተንኮል የተሞላበት ነው። ገብቷችሁ አንድ አንዳንድ ሰዎች ስትበልጧቸው አይወዱም እና እና ስትበልጧቸው አይወዱም ምንም ምቀኝነት ስላለባቸው። ምቀኝነት ጥሩ አይደለም። እውነት ምቀኛ ትሆኑ ለሰው ልጅ ምቀኛ ትሆኑ፣ ስሩ ተለወጡ። በቃ ስሩ ተለወጡና በምሰራው ቪዲዮ እንግዲህ እንዳያያችሁት ድር አይኖርሽም። ያው ትንሽ ሆና መጣሁት እንጂ አይሰለቻትም። ሲጀመር ሴት ቤቱ አይሰለቻትም። ምን አይነት ግን እንዳለበት እኔ እንግዲህ አላውቅም። እንደምታውት እንግዲህ እኔን ታቀኛለች በደምብ ብታውቃኝ ነው። ቆለኛ ምናምን ያለች ነው የምትጽፈው። እና ብዙ ጊዜ የኔ ውድ ቆለኛ መሆን ከፈለግሽ ነይ ቶሎ፣ ቆለኛ ማለት ምን ማለት እንደይገባሽ አለች። ጀግና የሥራ ሰው ስለ ቆለኝነት ይኸውልሽ እኔ አልነግረሽም ታቂዋለሽ ምን አይነት ሰዎች እንዲወነኛ ቆለኛዎች ማለት ነው። እናንቺ ደገኛ ሆነሽ ማቺ ማለት ቆለኛ ደገኛ ነው። ምን እና ቆለኛ ማለት ምን ማለት ነው? ቆለኛ ማለት እና እንግዲህ ቤተሰብሽን አተረጁም ወይ ቤት አተሰሪም ወይ ዝም ብለሽ ብር ተቆጥሪያለሽ። እኔ የስራ ሰውና የዓላማ ሰውነኝ። አልሀምድሊላሂ እና በዚሁ አጋጣሚ የአረብ ሀገር ሴቶች አንዳንድ ነገር እሰጣችኋለሁ፣ አንዳንድ ምክር ማለት ነው። ምክር እኔ እልም ያልኩ ቆለኛ ነኝ። አዎ ቆለኛ ነኝ። የገበሬ ልጅ ነኝ፣ የገጠር ልጅ ነኝ፣ የደጉ የባላገሩ ልጅ ነኝ። አልሐምዱሊላ እና ደግሞ ሰርቼ የማድር ለፍቼ የማደር ቤታት አትሰርም ወይ ብር ሁል ጊዜ የምትቆጥሩ ለምትይው፣ እኔ ልንገርሽ ቤተሰቦችሽን አትረጅም ወይ ለምትይው፣ አልሐምዱሊላ አልሐምዱሊላ ቤተሰቦችን ያኮራው ቤተሰቦቼን ያ ያንቀባረርኩ ቤተሰቦቼን ያላሳፈርኩ ያላሳፈርኩ፣ ገብቶሻል። እኔ ማለት ይኸውልሽ፣ ከፈለግሽ ለቤተሰቦቼ ለራሴ አይደለም አንቺንም ልረዳሽ ይችላለሁ፣ ምክንያቱም የሰራ ሰውና የአላማ ሰው ስለሆንኩኝ የተሰደድኩበትን አላማ ስለማረሳ እና ተመልካቾቼ፣ የመጀመሪያዋ ቤቴ እንግዲህ ላሳያችሁ። ልክ እንደ እኔ ልቅምቅም ያለች ቆንጆ ቆለኛዎች ቆንጆዎችን እና አይደለም ቆለኛዎች እና ቤቴ እንደምታዋት የመጀመሪያዋ ቤቴ ይች ናት። እና ምን ልላችሁ ፈልጌ መሰላችሁ? ያው እኔ አረብ ሀገር ስመጣ ቤተሰቦቼ ገጠር ናቸው። ልም ያለ ገጠር፣ የሳር ቤት ምናምን ነበር የነበራቸው። አልሀምዱሊላህ እኔ ተሰደርኩኝ። ከተሰደርኩ በኋላ ደግሞ ከገጠር አውጥቼ ለራሳቸው ለወላጆቼ ለትናንሽ ወንድሞቼ የሚያርፉበት ለነሱ ከሰራሁላቸው በኋላ ቤተሰቦችን ካቋቋምኩ በኋላ መቼም ትዳር ትመሰረታላችሁ፣ የራሳችሁ ህይወት ይኖራችኋል። ከዛ ደግሞ ቤተሰቦችን ትገለል ብዬ ለራሴ ማሰብ ጀመርኩ ማለት ነው። እንዲያያችሁት የመጀመሪያው ቤቴ ሁለተኛው ቤቴ ደግሞ ይች ናት። በነገራችን ላይ መንገራችሁ አንዴ ነገር ልንገራችሁ እዚህ ጋር እውነት የምልላችሁ፣ ከአቅማችሁ በላይ አትመኙ ገጠር ከነበራችሁ የሳር ቤት ከሆነ የነበራችሁ ወደ ቆርቆሮ ለማሻሻል ሞክሮ እንጂ አረብ ሀገር አስር አመት አስራ አምስት አመት የኖረ ሰው ጋራ እናንተ ሁለት አመት ሶስት ዓመት አረብ ሀገር ተቀምጣችሁ እንዲያተፈካከሩን ነግራችኋለሁ። እና ሁለተኛ ቤቴ እንግዲህ እንደምትዋት አልሐምዱሊላ በቅርብ ነው የተገዛችው። መቶ ሰማኒያ ካሬ ከዛ ሰርቢሷ እንደዚች ናት። አሁን ደግሞ ይሿላ ትልቁን ቤት አስጀምራለሁኝ። ይህን ልንልበት የቻልኩ ምክንያት እኔ የስራ ሰውና የአላማ ሰው ነኝ። አንቺ እንደምታስቢ አንቺ እንደምትይኝ አይደለሁም የለሁም ከፈለግሽ ነ እኔ እኔ አንቺንም ላበረታታሽ እችላለሁ። ለህይወትሽ የሚጠቅምሽን አረብ ሀገር ተቃጥለሽ ሰው ሀገር ላይ እድሜሽን ገብረሽ ስታዩ የምትኮሪበት ሀገርሽ ገብተሽ አንገትሽን ቀና አድርገሽ ከቤተሰቦችሽ ጋራ የምትኖርበት ነገር መመስረት ከፈለግሽ እነት ወለና ወዴኒ እነት ወለና ወዴኒ እኔ መክር እሰጥሻለሁ ማለት ነው እና እኔ ከአቅሜ በላይ የምሄድ ሰው አይደለሁም። አልሀምዱሊላህ በመጀመሪያ እንግዲህ ያሳያችሁ ቤቴ ትንሽ ከከተማ ወጣ ያለ ነው። ግን ያን ቤት ስሰራ አንዳንድ ሰዎች ምን ይሰራልሻል፣ እዚህ ምን ይሰራልሻል፣ ለምን ከተማ፣ ለምን እንደዚህ እንደዚህ ይሉ ነበር ለ የሰው ልጅ የሚነሳው ከትንሽ ነው። የሰው ልጅ የሚነሳው ከትንሽ ነው። እየሰራው ከነበርኩበት የተሻለ ከዛ ደግሞ አላህ ሲሰጠኝ ሻለ የተሻለ አደርጋለሁ በማለት ያንን ቤት እንግዲህ እንደምታዩት ለመኖሪያ ብዬ አሰራሁኝ። ሁለት ቀን ያስገረፍ ሁሉሽ አስደረብኩ። ከዛ እንግዲህ እየሰራን ነው። አሁንም ከአረብ ሀገር አልወጣንም። ታውቃላችሁ ዱንያ ታጓጓለች። የሆነ ነገር ሲኖራችሁ ልጨምርበት እንጂ ምናምን ልጨምርበት ነው የምትሉት ገብቷችኋል። ባለሆነ ዱንያ እኔ በፊት ያ ቤት ይባቃኛል ለዱንያ ኑሮ ብዬ ወስኜ ጨርሼ ወደ ሀገሬ ገብቼ መኖር ነበር የምፈልገው። ግን ሀሳብ የተቀየረ ያንን ተውኩትና እንደገና 180 ከሬ እንደምትዋት ገው ቦታ ገዛሁ። ታቆታላችሁ እዚህ ሀገር ያላችሁ ሰው ወላሂ ቦታ በጣም ውድ ነው። እውነት ብር ካላችሁ ወይ ተገዙ። ብር ካላችሁ ብር ካላችሁ አታስቀምጡና ከትንሽ ነገር ነው መነሳት ያለባችሁ። ምንም ነገር ሰራም ጀምሩ፣ ቤትም ስሩ፣ ምንም በሉ። ከትንሽ ነገር ጀምራችሁ አላህ ሲሰጣችሁ ደግሞ የተሻለ ነገር ታደርገላችሁ፣ እያደገላችሁ ይሄዳል። ህገ ወጥም ቦታ ቢሆን ለመኖሪያ ከሆነ ከገጠር ከሆናችሁ የተሻለ ወዲህ ከተማ ጠጋ ያለ ለኑሮ አመች የሆነ ቦታ ለ ለትምህርት ቤት ለገበያ ምናምን፣ በቃ ሰው ማይንገላታበት ረጅም እንግዲህ ያልሆነ ምናምን እያደረጋችሁ ህይወታችሁን ማስተካከል ነው ማለት ነው እና እና ሁል ጊዜ እንደዚህ ብር እየቆጠርኩ ስሰራ፣ ለካ አንቺ እንጀት ሽክስዋል እኔ እየሰራ ሰው እንዲሆንኩኝ እውልሽ እየሰራ ሰው እንዲሆንኩኝ ላሳየሽ ይገብቶሻል። እና እንኳን ለራሴ እንኳን ለቤተሰቦቼ ከፈለግሽ ላንቺ ጋር እና ምናልባት መኖሪያ ከለለሽ፣ ምክንያቱም እንደዚህ አይነት ሰዎች ወይ ስራ አይሰሩም ወይ ደግሞ ያሰሩን እንቅፋት ስለሆናቸው ለሰው ህይወት ከፈለግሽ ነ የተወለሳጥሻለሁ የምትጠጊበት የምትጠለይበት ማለት ነው እና እየሰራ ሰው ሁኑ። የምትሰሩትን ነገር ደግሞ አላማ ላይ አውሉ። ነገቷት እናንተ አንገታችሁን እንዳትደፉ፣ ቤተሰብን በእናንተ አንገት መሪፋት የለበትም እና ደግሞ አልሐምዱሊላ ሶስተኛ ቦታዬ ይ እንደምተዋት የምር ቦታ በጣም ነው የተወደደው። ሶስተኛ ቦታ ይ እንግዲህ እንደምተዋት ይቸመጠው ሰማንያ ካሬ በቅርብ ሁለት ወር ምናምን ነው የሚሆናት። ከተገዛችሁ ሁለት ወር ራሱ አይሞላትም። እና በጣም ነው የተወደደው በጣም እና እንግዲህ ይቺ ቦታ የስንት አመት ደመወዝ እንደወሰደች ልነግራችሁ አልችልም። ብር ካላችሁ ብራችሁን አታስቀምጡ ለማለት ነው። ለማንኛውም ህጋዊ ቦታ ያተርፋችኋል እንጂ አያከስራችሁም። አሁን ይቺ ቦታ 1.400 ሺህ ብር ነው የተገዛችሁ። 1.400 ሺህ በሳውዲ 40 ሺህ ሪያል ማለት ነው። አርባሽ ሪያል በ28 ሪያል መንዝሩት ገብቷችኋል እስከ ስማ ዙሪያ እስከ ምናምን ወደ አንድ አንድ ነጥብ አራት መቶ 50 ወይ 60 ምናምን ኦ እስከ 80 ድረስ ነው የፈጁ ወደ ላላ ትላላችሁ ምናምን ትላላችሁ። እና በጣም ቦታ እየተወደደ ነው። ይህንን ይመስላል የመዲያም ክመሞች በ